የበድር ጦርነት ዋና የተደረገበት ዋነኛው ምክንያት አቡ ሱፊያን ቃፊላ ይዞ የመካ ሀብታሞችን በሙሉ ንብረት ይዞ እየመጣ ነው የሚባለውን ሲሰሙ ወይ ቃፊላው ወይ ጦርነቱን አላሁ ሱብሓነሁ ወተዓላ ቃል ገብቶልኛል ብለው ነበርና ወደዚህ በመጡበት ጊዜ አላህ መስጂድ አልዓሪሽ ይባላል፣ እዛ መስጂድ ላይ ሆነው ዱዓ አደረጉ። ዱዓ እንዳደረጉ ትንሽ እንደ እንቅልፍ የሚመስል ነገር ወሰዳቸውና

ወደዚያ አፈርነት ተቀየረ ማለት ወደዚህ አፈርነት ተቀየረ። እነሱ መተው ካር መላይኮች ካረፉበት በኋላ ከዛን ወደ ቶርነት ቦታ ሄዱ። ቶርነት ቦታ ላይ በሄዱ ጊዜ ሙስሊሞች ካፊሮችን ሳይነኳቸው ሳይነኳቸው ወደ አንገታቸው ገና ተቃን ጠጋ እንዳደረጉ ሰይፉን አንገታቸው ይበር ነበር ማለት ነው። መላይኮች ነበር እንደዛ የሚያደርጉት የነበረው እና ይህ ሙዕጂዛ የተከሰተው እዚህ ቦታ ላይ ነው። ይህ ተራራው ሙሉ የተቀየረው ከድንጋይነት ወደ ዚውዳ ፈር እነዚህ ተቀየረው መላይኮች ሲቦታ ስለወረሩ ነው ነው ተራራውም ስም ጀበል ጀበሉል መላይካህ ይባላል የመላይኮች ተራራ እንደ ማለት ነው ማለት ነው የመላይኮች ተራራ ይባላል ይህ ነው ወለቀድ ነሰረኩምላሁ ቢበድሪን ወአንቱም አዚላ ተንሹናችሁ ብዙዎች እንድታሸንፉ አላህ ያደረጋችሁ መላይኮችን ስለላከ ነው አላህ በቁርአን እንደዚህ ይላል ተንሹናችሁ ብዙዎች እንድታሸንፉ ያደረጋችሁ አላህ ነው ያለው ከዚህ የነበሩ መላይኮች ሄደው ጅብሪል ሐይዙም ከሚባል ፈረሱ ጋር በመሆን ነዛን መላይኮችን ወስዶ እንዲያሸንፉ ስላደረጋቸው ነው ማለት ነው። ይህ ሁሉ አሁን የምታዩት መላይኮች የተረገጡት ተራራ ነው ማለት ነው። እንደዚህ አመድ የሆነው እነሱ ካረፉበት በኋላ ነው ማለት ነው። ለበረካው እዚ አካባቢ ከደረስንበ ነው። ወደ ንትን እንመለሳለን። ፎቶ መነሳት የምትፈልጉ ሰዎች ጨርሱና፣ አሰላሙ ዓለይኩም ወራህመቱላሂ ተዓላ ወበረካቱ።